መቶ ፐርሰንት ደስታን አታጣም ቁርአንን ስትይዝ የሆነ ቢዝነስ ጀምረህ ሀንድረድ ፐርሰንት ፌል ቢያደርግ ያ ቢዝነስ ሀዘንህ ግን መቶ ፐርሰንት አይደለም። ውስጡ ቁርአን ስላለ ግን አታውቀውም አይነገርህም በቃ እራሱ ነው ከዛ በኋላ አንተ ቁርአንን ካሐፈዝክበት ጊዜ ጀምሮ ህይወትህን የሚመራው ቁርአኑ ነው ወብቷል እንዳልከው ቤተሰቦች ለልጃቸው ብቸኛ ውርስ እዚህ ዱንያ ላይ ሊሰጡ የሚችሉት ነገር መጀመሪያው ቁርአን። ከዛ በኋላ ለዒልሙ በጣም ቅርብ ትሆናለህ። አይተህ ከሆነ በአካዳሚ ስኮራቸው መጀመሪያ ደካማ ውጤት የሚያስመዘግቡ ተማሪዎች ቁርአንን ሐፍዘው ከዛ በኋላ ጆይን ሲያደርጉ ድጋሚ ትምህርታቸውን ቶፕ ላይ ነው የሚገቡት። ብዙ ነገሮች ይገቡልሃል፣ ይገሩልሃል። በጣም ብዙ ነገሮች እንዳልኩ፣ መቶ ፐርሰንት ውስጥ ላይ ሐዘን አይሰፍም። ሁሌ ጊዜ መጽናኛ ያለ አዎ እና ላይክ የሆነ ጥያቄ ይኖረሃል። እኔ ሙሉ ለሙሉ ቁርአን የተረዳሁ ሰው አይደለሁም፣ አልተረዳሁም ግን ገና ቁርአን አልተረዳሁትም ግን ለሆኑ ጥያቄዎች ለሚፈጠሩብኝ ጥያቄዎች ራሱ ይመልስልኛል ቁርአን፣ መልስ መልስ ታገኝለታል። ኦልሬዲ ያለቀ ነገር ስለሆነ ማለት ነው። እሱ እንዳልኩ የመጀመሪያ የመጀመሪያ ትውውቃቸውን ለልጆቻቸው ቁርአን እንዲሰጥ፣ ለኔ ቁርአን ይሰጠኝ ፋሚሊ ቁርአን ይሐፍዝ አይደል አባቴ ቁርአን አላልሐፈዘ እናቴም አልሐፈዘችም። ነበራቸው ምብልክ ላይ ይሆን ይችላል አጥተው አሰ ግን የሌላቸውን ነገር ሰተው ጥቅሙ የጋራ ነው። ነገ እነሱም አንተ በሐፈዝከው እነሱም ይጠቅማሉ።